አንድ ችግር የገጠማት ሴት አለች። በአንድ ድርጅት ተቀጥራ የምትሰራ መካከለኛ ስራ አስኪያጅ ስትሆን ከሳምንት እስከ ሳምንት ያለማቋረጥ ለምትመራቸው ሰራተኞች አመራር ትሰጣለች። ሰራተኞች ወደ መስክ ስራ በሚሄዱበት ጊዜ በኮምፒውተር የጽሁፍ መልእክት ታስተላልፋለች። የበጀት ሪፖርት ታዘጋጃለች። ይህንን ሁሉ ስራ የምታከናውነው ቀንና ሌሊት በመስራት ነው። በነገራችን ላይ እኔ ባለሁበት አሜሪካ እኩለ ቀን ሲሆን፣ ነገር ግን የእሷ ካምፓኒ በሚገኝበት ቶኪዮ እኩለ ሌሊት ነበር። ታዲያ በዚህ ሰዓት እሷም ስራ ላይ ነች። በስራ ብዛት የደከመውን ሰውነቷን ለማደስ የእረፍት ጊዜ ይኖራት ይሆን? አሁን ልጅቷ እድሜዋ በአርባዎቹ መጀመሪያ አካባቢ ስለሆነ ክብደቷ እየጨመረ ሄዷል። በተለይ ደግሞ ዘውትር ከስራ ወደ ቤቷ ከቤቷ ወደ ስራ ቦታ በምታደርገው ረጅም ጉዞ የመኪና አደጋ ከደረሰባት ወዲህ ከባድ የድካም ስሜት ይሰማት ነበር። በመደበኛ ስራዋና በቤት ውስጥ ጣጣ በሚፈጥርብን የስራ ጫና ምክንያት አቅማችን ተሟጦ ሲያልቅ አንድ በዘልማድ የምንለው አባባል አለ። ዝም ብለን ያለ ምክንያት አይደለም። በድካም ማዕበል ውስጥ የሰጠም ነው እኛነታችንን የምንገልጸው ከጥቅም ውጭ ሆኛ ለው ውስጤ ተቃጥለዋል፣ ጉልበቴ ተቆማ ተቆ ተቆጦ አለም ጉልበቴ ተቆጧል፣ አብቅቻለሁ፣ ዘቅቻለሁ፣ ተገዝግዤ ወድቂያለው፣ ነቅዣ አለው አልቅ አልቂያለሁ ወዘተ እንላለን። ይህን አባባል የምንልበት ዋናው ምክንያት ረዥም ጊዜ በሚቆይ የድካም አዙሪት ወይ ፋቲግ ሲንድረም በሚል ይገልጿል፣ በዚህ ቀለበት ውስጥ ስለምንገባ ነው። ፋቲግ ሲንድሮም በጃኔት በሌይ እና በሪቻርድ የደረሰውን ችግር ስንመለከት እነዚህ ማለት እንግዲህ ጸሐፊው የተለያዩ በሽተኞች ብሎ የቀጠቀሳቸውን ደንበኞቹን በተለያዩ ጊዜ የጠቀሰ ባደረገው ትንተና የእነሱን የህይወት ልምድ እያካፈለን ነው የሚያስቀምጥልን ማለት ነው። ስለዚህ እነዚህ ዜጎች በዘመኑ የኑሮ ዘይቤ መጠን በጣም ኖረዋል፣ በጣም ብዙ ሰርተዋል። እነዚህ ሶስት ሰዎች ግን የደረሰባቸው የኑሮ ጫና በቻሉት መጠን እንዳመጣጡ ለማስተናገድ ከፍተኛ ጥረት አድርገዋል። መጨረሻቸው ግን መጨረሻ ላይ ማለት ነው ራሳቸውን ለከፍተኛ ድካም አዙሪት አሳልፎ መስጠት ብቻ ነበር። አሁንም እነዚህ ሰዎች የተለመደውን ስራቸውን በቤትና በስራ በቦታቸውም ውስጥ እያከናወኑ ቢሆንም ሁሉም ነገር በአካላቸውና በአእምሮአቸው መድከም ምክንያት ቁልቁል እየወረደ ሄዷል። እነዚህ ሰዎች ህይወትን በወጉ አጣጥመውታል ማለት ይቻላል። ስራቸውንስ በሚገባ አጥርተው ሰርተውት ይሆን? ምናልባትም አሁን ህይወትን ኖረነዋል ይሉ ይሆናል። ስራቸውንም በሚገባ ሰርተናል ብለው ሊያስቡም ይችላሉ። እስኪ እናንተስ ምን ትላላችሁ? ለነዚህ ሰዎች የማያቋርጥ ድካም አዙሪት ምክንያት ምንድን ነው? የእነዚህ ሰዎች ችግር ተቀዳሚ ምልክቶች ምንድን የምንላቸው ናቸው? ከፍተኛ ስራ ጫና፣ በጣም ዝቅተኛ የሆነ የአመጋገብ ልምድ፣ የሆርሞን አለመስተካከል፣ ለምሳሌ የአድሬናልና የታይሮይድ ሆርሞን ማነስ ወይም በቂ ረፍት አለማግኘት የእነዚህ አይነቶች ናቸው። ይሁን እንጂ እነዚህ ያለማቋረጥ የድካም ችግር ምክንያት ለሆኑት ችግሮች ዋናው ምንጫቸው በስራ ጫና ምክንያት የሚፈጠር ውጥረትና ጭንቀት ነው። ቀለል ባለ መንገድ ይገባን ዘንድ የሚከተለውን መግለጫ ባጭሩ እንመልከት። የስራ ብዛት፣ የጊዜ ጥበት፣ ውጥረት፣ ጭንቀት፣ ያመጋገብ ልምድ መቀየር እና የምግብ ፍላጎት ማነስ መቀነስ፣ የአድሬናል እና የታይሮይድ እጢዎች መድከም፣ በቂ ረፍት አለመኖር፣ የማያቋርጥ ድካም፣ ለተለያዩ በሽታዎች መጋለጥ፣ በጊዜ መፍትሄ ካላገኘንላቸው ከባድ አደጋ መድረስ፣ ወደ ሞት የሚያስከትል ጉዳት ይሆናል ማለት ነው። ይህ መጽሐፍ ሳይንሳዊ በሆነ መልኩ ለሁላችንም በሚችል መልኩ ቀርቦልናል። ፈልገን እንድናነበው ግን በአክብሮት ጠይቃለሁ። አመሰግናለሁ።